ሳሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በስድስት ወር ጊዜ ውስጥ እዚህ ደርሷል። በ750ሺ ብር ቅድሚያ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ፣ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ ሰባት ሊፍቶች ሁለት የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10 በመቶ ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥ እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም እኳንንት ነኝ። ሩሲያ ሁሉንም የዶንባስ ግዛቶችን በኃይል እንደምትይዝ ይፋ አደረገች። ይህ ሳይሆን ሊጠናቀቅ የሚችል ጦርነት እንደማይኖርም ፕሬዚዳንት ፑቲን ተናግሯል። ዩክሬን በስጦታ መልክ የምትሰጠው መሬት እንደማይኖር ብትገልጽም ሩሲያ ግን በኃይል አሳካዋለሁ ብላለች። እስራኤል በደቡባዊ ሊባኖስ ሁለት ከተሞች ላይ ጥቃት ማድረሷን ገለጸች። ጀርመን ዩክሬንን ማስታጠቅ ይገባል ማለቷ ሲሰማ ቱርክ ለመጀመሪያ ጊዜም ሰው አልባ የጦር ጀት ይፋ አድርጋለችም ተብሏል። ኤም 23 በተሰኘው ታጣቂ ምክንያት እርስ በርስ የሚካሰሱት ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ የሰላም ስምምነት ላይ ደርሰዋል። አሜሪካ አራት ሰዎችን በካረቢያን ባህር ላይ ባደረሰችው አዲስ ጥቃት መግደሏን ይፋ አድርጋለች። ሁሉንም ጉዳዮች በዝርዝርን አስደምጣችኋለን። አብራችሁን ቆዩም ሩሲያ ሁሉንም የዶንባስ ግዛቶችን በኃይል እንደምትይዝ ይፋ አድርጋለች። በህንድ የሚገኙት ፕሬዚዳንት ፑቲን በዚያ ሆኖ ባስተላለፉት መልእክት ሩሲያ ሁሉንም የዶንባስ ግዛትን በወታደራዊ ኃይል ትይዛለችም ብለዋል። ዩክሬናውያን ኃይሎች በሰላማዊ መንገድ ከዚህ ስፍራ ከወጡ ግን የኃይል እርምጃው ይቀራልም ብለዋል። ዩክሬን በስጦታ መልክ አሳልፋ ለሩሲያ የምትሰጠው አንዳችም ግዛት እንደማይኖር በመግለጽ ላይ ትገኛለች። ፕሬዚዳንት ዘለንስኪ ሞስኮ ራሷ ለጀመረችው ጦርነት መሸለም የለባትም ብለዋል። የዩክሬን ወታደሮች ዶንባስን ለቀው እንዲወጡ ፕሬዚዳንት ፑቲን አስጠንቅቋል። ይህ ካልሆነ ግን ጦራችን በኃይል ይቆጣጠሯል በማለትም ዝቷል። ፑቲን በምስራቃዊ ዶንባስ የሚገኙት የዩክሬን ወታደሮች መልቀቅ እንዳለባቸው ነው በድጋሜ ያስጠነቀቁት። ይህ ሳይሆን በፍጹም የሚቆም ጦርነት አይኖርም ሲሉም አቋማቸውን አሳውቀዋል። ሞስኮ በዚህ ሰዓት 85 በመቶ የሚሆነውን የዶንባስን ክፍል ተቆጣጥራ ትገኛለች። ከ19 በመቶ የሚበልጠውን የዩክሬንን ክፍል በ2014 የተቆጣጠረችውን የክሪሚያን ግዛት ጨምሮ ተቆጣጥራ ነው የምትገኘው። ከዚህ ባለፈ ደግሞ ሰ 75 በመቶ የሚሆነውን የኬርሶን እና የዣፖሮዣ ግዛቶችንም ተቆጣጥራ ቀጥላለች። በዚህ ሰዓት 1900 ማይል የሚሆነው የዶንባስ ግዛት ብቻ በዩክሬናውያን ኃይሎች ስር ይገኛል። ሩሲያ ይህንን 15 ከመቶ የሚሆነውን ክፍል ነው የዩክሬን ወታደሮች እንዲለቁ እየጠየቀች አለችው። ሩሲያ በተ በተደጋጋሚ የዩክሬኑን ጦርነት ለመቋጨት ከዩናይትድ ስቴትስ ጋር በምታደርጋቸው ንግግሮች ሙሉ በሙሉ የዶንባስን ግዛት መቆጣጠር ፍላጎቷ እንደሆነ ትገልጻለች። አሜሪካም ቢሆን ለዚህ ለሞስኮ ፍላጎት ይፋዊ በሆነ መንገድ ባይሆንም ይሁንታ እንደሰጠች ነው የሚታመነው። ሩሲያ በ2022 በዩክሬን ላይ ጦርነቱን ስታውጅ የዩክሬን ግዛት የሆኑትን የሉሃንስክ፣ የዶኔትስክ፣ የኬርሶን እና የዣፖሮዣ ግዛት የኔ ግዛት አካል ናቸው በማለት ነበር የገለጸችው ይሄው። ከዚያን ጊዜ አንስቶ ለተከታታይ አራት ዓመታት ያህል ሀገራቱ በከባድ ጦርነት ውስጥ እያሳለፉም ይገኛሉ። ጦርነቱን ለመቋጨት እንቅስቃሴ ላይ የሚገኙት ፕሬዚዳንት ትራምፕም ዩክሬን አሳልፋ የምትሰጠው መሬት እንደሚኖር ከዚህ ቀደም ሲገልጹ ተደምጠዋል። ፑቲን ማክሰኞ እለት የአሜሪካውን ልዩ መልክተኛ ስቲቭ ዊትኮቭንና የፕሬዚዳንቱን የፕሬዝዳንቱን አማካሪ ኩሽነርን ተቀብለው ባነጋገሩበት ወቅት አሜሪካ ያቀረበችውን የሰላም እቅድ በከፊል መቀበላቸውንና ንግግሮችም መቀጠል እንዳለባቸው አንስተዋል። እስራኤል በደቡባዊ ሊባኖስ ሁለት ከተሞች ላይ ጥቃት ማድረሷን ገለጸች። የእስራኤል ጦር በሁለት የደቡብ ሊባኖሳዊ ከተሞች የሄዝቦላህ አባላት ይጠቀሙባቸዋል ተብሎ በተለዩ ሕንፃዎች ላይ ጥቃት አድርሷል። ጦሩ ይህንን ጥቃት ያደረሰው ነዋሪዎች እንዲወጡ ማስጠንቀቂያ ከሰጠ ከአንድ ሰዓት በኋላ ነው። ይህ ጥቃት መፈጸሙ የተነገረው እስራኤልና ሊባኖስ ከአርባ ዓመታት በኋላ ለመጀመሪያ ጊዜ መነጋገራቸው ከተገለጸ ወዲህ ነው። በመኖሪያ ህንፃው ላይ ጥቃቱ እንዲደርስ የተደረገው የሄዝቦላ ተዋጊዎች የሚገለገሉበት እንደሆነ ከተረጋገጠ በኋላ እና ሌሎች ንጹሐንም ከአካባቢው ርቀው እንዲወጡ ማስጠንቀቂያ ከተሰጠ በኋላ ነው። ሁለቱም ወገኖች ባለፈው ዓመት የተኩስ አቁም ስምምነት ላይ መድረሳቸው አይዘነጋም። በየጊዜው ስምምነቱ እየተጣሰ ጥቃቶች ግን ይደርሳሉ። እስራኤል ሄዝቦላ ስምምነቱን እንደሚጥስ ስትገልጽ፣ ቡድኑ ግን የለም እስራኤል ነች ያላከበረችው

እስራኤልን ይከሳል። ሊባኖስ ለብሔራዊ ጦሯ እስከተያዘው የፈረንጆቹ ዓመት መጠናቀቂያ ጊዜ ድረስም ሄዝቦላህን ትጥቅ ለማስፈታት እንዲዘጋጅ መግለጿ አይዘነጋም። ሊባኖስ ከኢራን ጋር ጥብቅ ትስስር ያለውን ቡድኑን ትጥቅ እንድታስፈታ ጫና ከአሜሪካና ከእስራኤል ነው እየደረሰባት የሚገኘው። የፕሬዚዳንት ጆሴፍ አውን መንግስትም ለቡድኑ ይህንን ትዕዛዝ እንዳስተላለፈም የሄዝቦላ ከፍተኛ መሪዎች እስራኤል ከሊባኖስ ግዛት እስካልወጣች ድረስ በፍጹም የሚል ምላሽ ነበር የሰጡት። ጀርመን ዩክሬንን ማስታጠቅ ይገባል አለች። የጀርመኑ ቻንስለር ፍሬድሪክ ሜርዝ ወደ ብራሰልስ ዛሬ አርብ በመጓዝ ከቤልጅየሙ ጠቅላይ ሚኒስትር ጋር ይነጋገራሉ ተብሎም ይጠበቃል ቻንስለር ሜርዝ ወደ ቤልጅየም ብራሰልስ የሚጓዙት ለዩክሬን ብድር በሚለቀቅበት ሁኔታ ለመምከር እንደሆነም ተመላክቷል በአውሮፓ ተቀማጭ የሆነውን የሩሲያን ገንዘብ ለዩክሬን ተላልፎ እንዲሰጥ በሚለው ክርክር ውስጥ ጀርመን ዋነኛ ደጋፊ ነች በርካታ የምዕራባውያን ሀገራት ቤልጅየምን በማግባባት ለዩክሬን የሩሲያን ገንዘብ እንዲሰጥ በሚደረገው ጥረት ውስጥ ጀርመን ደጋፊ ሆና ቀጥላለች ሀገራቱ ይህንን ቢሉም ብራሰልስ ግን ይህንን ሀሳብ አትደግፈውም። ሩሲያ ማናቸውም ዩክሬንን ለማገዝ የሚደረጉ ጥረቶች ጦርነቱን ከማባባስ ያለፈም ጥቅም የለውም በሚል በማስጠንቀቅ ላይም ትገኛለች። ከዚህ ባለፈ ሞስኮ የአውሮፓ ሀገራት ዩክሬን በጦርነት ውስጥ እንድትቆይ እያደረጓት እንደሆነም በመግለጽም ትከሳለች። ቱርክ ለመጀመሪያ ጊዜ ሰው አልባ የጦር ጀት ይፋ ማድረጉ አትሰማም። ባይራክተር ኬዝልማ በዓለም የአቪሽን ታሪክ አዲስ ክስተት ነው ተብሏል። ይኸው የጦር ጀት ሌሎች ተዋጊ ጀቶችን በማደን ረገድም ተወዳዳሪ እንደሌለው ተመስክሮለታል። ይህ የጦር መሳሪያ ከዓለም የመጀመሪያው ሰው አልባ ጦር ጀት ስለመሆኑም ተነግሮለታል። ከእይታ ውጭ የሚባሉትንና የአምስተኛው ትውልድ ተብሎ የሚጠሩ የጦር ጀቶችንም ሳይቀር ገና ወደ ቱርክ የአየር ክልል ሳይገቡ በተገ ጥምለት ሚሳኤል አማካኝነት እዚያው ከማይታዩበት ርቀት አየር ባየር ይመታችኋልም ተብሏል። ክስተቱ በዓለም አቀፍ የአየር ኃይል አሰላለፍ ውስጥ ጨዋታ ቀያሪ ነው ተብሏል። ኤም 23 በተሰኘው ታጣቂ ምክንያት እርስ በርስ የሚካሰሱት ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ የሰላም ስምምነት ፈርመዋል። የሩዋንዳው ፕሬዚዳንት ፖል ካጋሜ እና የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፌሊክስ ቲሽኬዴም በዋሽንግተን ዲሲ በሁለቱ ሀገራት መካከል የተፈጠረውን ግጭት ያስቆማል የተባለውን የሰላም ስምምነት ፈርመዋል። ካጋሜ ፕሬዚዳንት ትራምፕ ለማንም የማያዳሉ መሪ ናቸው በማለትም አወድሰዋቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተገኙበት የተፈረመው ይህ የሰላም ስምምነት የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፌሊክስ ቲሽኬዴ እና የሩዋንዳው ፖል ካጋሜ አድንቀዋል። ፕሬዚዳንት ትራምፕ የሰላም ስምምነቱ ከተፈረመ በኋላ ለዓለም ለአፍሪካ ታላቅ ቀን ነው እነዚህ ሁለቱ አገራት ሊኮሩበት የሚገባ ብዙ ነገር አላቸውም ብለዋል። ፕሬዚዳንት ካጋሜ በበኩላቸው ፕሬዚዳንት ትራምፕን ለማንም የማያዳሉ መሪ በማለት ሰላም ለማምጣት ያለውን እድል ወዲያውኑ የተጠቀሙ ናቸው ብለዋቸዋል። ባለፈው አመት ሰኔ ወር ላይ በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች መካከል ስምምነት ተፈርመው ነበር። ነገር ግን ስምምነቱ ወዲያውኑ የፈረሰ ሲሆን ለዚህም ሁለቱ ሀገራት አንዳቸው ሌላኛቸውን ከሰዋል። ከስምምነቱ በፊት በማዕድን ሀብት በበለጸገው የምስራቅ ኮንጎም በመንግስትና በሩዋንዳ ይደገፋል በሚባለው አማጺ መካከል የሚካሄደው ውጊያም ተጠናክሮ ቀጥሎ ነበር። በሀገራቱ መካከል ላለ ያለፉ ሰላሳ ዓመታት ግጭቶች የነበሩ ሲሆን የአሁኑ ስምምነት ይህንን ይለውጠዋል በሚል እምነት ተጥሎበታል። መሪዎቹም የተደረሰውን ስምምነት እንደሚያከብሩ አረጋግጧል። ከዚህ በተጨማሪ ፕሬዚዳንት ትራምፕ አገራቸው ከሁለቱም አገራት ጋር ወሳኝ የሆኑ ማዕድናትን ለመጠቀም የሚያስችል አዳዲስ የእድል በሮችን የሚከፍት የተባለም ስምምነት መፈረሟን ይፋ አድርጓል። አሜሪካ አራት ሰዎችን በካረቢያን ባህር ላይ ባደረሰችው አዲስ ጥቃት መግደሏን አስታወቀች። የዩናይትድ ስቴትስ ጦር በካረቢያን ባህር ላይ አደንዛዥ እጽ በማዘወር ላይ ነበረች ባላት ጀልባ ላይ በፈጸመው ጥቃት ነው አራቱ ሰዎች መገደላቸው የተሰማው። የአሜሪካ ደቡባዊ እዝ ኮማንድ በኤክስ ማህበራዊ ሚዲያ ባሰራጨው መግለጫ ጥቃቱን የመሩት የመከላከያ ሚኒስትሩ ፔት ሄግሴት መሆናቸውን መግለጹን አልጀዚራ ዘግቧል። ይህ አዲስ ጥቃት የተፈጸመው የፕሬዚዳንት ዶናልድ ትራምፕ አስተዳደር በባህር ላይ እየወሰዳቸው ቤታቸው ባሉት ወታደራዊ እርምጃዎች ህጋዊነት ዙሪያ ጥያቄዎች በርተው እየተነሱበት ባለበት በዚህ ሰዓት ነው። በተለይም ባሳለፍ ነው መስከረም ሁለት በተፈጸመ ጥቃት ኢላማ የተደረገው ጀልባ ሁለት ጊዜ መመታቱ ከተገለጸ በኋላ አስተዳደሩ በህጋዊነቱ ዙሪያ ለተነሱ ከባድ ጥያቄዎች መልስ እንዲሰጥ ግፊት እየደረሰበት ይገኛል። አሜሪካ ከነዚህ ቡድኖች ጋር በይፋ የታወጀ ጦርነት ላይ ባለመሆኗ ድርጊቶቹ ዓለም አቀፍ የሰብዊ መብት ህግን የሚጥሱና የአለፍ ፍርድ የሞት ቅጣት እንደ መስጠት የሚታይ ነው ሲሉ ባለሙያዎች በመግለጽ ላይ ናቸው። አሜሪካ በበኩሏ ጥቃቱን የፈጸመችው በሽብርተኛ ድርጅት ላይ እንደሆነና የተገደሉትም ሽብርተኞች እንደሆኑ በተደጋጋሚ ትገልጻለች። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቅቆ አቅሙን ያስመሰከረው ጎልደን ፓላስ ሪል እስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በስድስት ወር ጊዜ ውስጥ እዚህ ይደርሷል። በ750 ሺህ ብር ቅድሚያ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የክርሰ ምድር ውሃ መጠባበቂያ፣ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ ሰባት ሊፍቶች ሁለት የመኪና ሊፍቶችን ጨምሮ ጂምና፣ አስፓ መዋኛ፣ የልጆች መጫወቻ ቴራስን ያካተተ ሲሆን አሁን 10 በመቶ ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።